ከቀለማት አይነቶች ውስጥ የሰላም ተምሳሌት ተብሎ የሚጠራው ምን አይነት ቀለም ነው? አንተ ነጭ ነው። የሰላም ተምሳሌት። በአሁኑ ሰዓት በአማዞን ጫካ ውስጥ የሚገኙት የዳይኖሰሮች በቁጥር ስንት ናቸው? ይለፈኝ። እሺ ዳይኖሰር የለም ዳይኖሰር ጠፍቷል የለም ነው መልሱ ባዮሎጂ በሶሻል ሳይንስ ውስጥ የሚካተት ሲሆን ስለ ምን ያጠናል ስለ ዓለም ጥያቄ በል ስለ ዓለም ባዮሎጂ ማለት እንደ ጀነራል ሁሉንም ነገር ያማከለ ሲሆን በብዛት የራሱ የዩኒት ልዩነት አለው። ጥያቄውን ስሙት ያልኳችሁ ለዚህ ነበር። ባዮሎጂ በሶሻል ሳይንስ ውስጥ ሳይሆን በናቹራል ሳይንስ ውስጥ ነው የሚካተተው። እኔ ጥያቄ የጠየኩት ባዮሎጂ በሶሻል ሳይንስ ውስጥ ብዬ ነው የጠየኩት። ሶሻል ሳይንስ ውስጥ አይደለም ባዮሎጂ የሚካተተው ናቹራል ናቹራል